ብሩክን ዛሬ አስጨነቀችው ሀይሚ፣ ሰክራ ጠርሙሱን ሰባበረች ማለት ነው። እና ብድሩን የማይመልስ ልጅ አይወለድ ይባላል እና ዛሬ ሰራሽው ያደረግሽው ፕራንክ በጣም በጣም ምርጥ ምርጥ ያበደ ሀይሚሻ፣ ማለት የኔ ተብታባ። ሰላም ሰላም፣ ውድ የማርተ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። በድጋሚ መተና ያው በድጋሚ መጣ ነው በስካር ነው ማለት ነው እና የኔ ኮልታፍ ማለት ነው። ያው ብሩኬ አይታችኋል፣ ጉንፋን ይዞታል እና እውነትም ጉንፋን ይዞታል፣ ድምፁ ተዘግቷል ማለት ነው እና ያው አሰባችሁታል። በዚህ በጉንፋን ላይ እንዴት ተጨምሮበት መጠጥ ተጨምሮበት ማለት ነው አብዷል። ነርቨስ የሚሆኑ ዛሬ ብሩኬ ማለት ነው እና ሀይሚ አንደኛ አይዲያው እንዴት እንደመጣልሽ ራሱ በጣም ጭንቅላትሽ ራሱ ሊበረታታ ይገባል ማለት ነው እና ሂዝን አይዲያ አይም ጉድ በጣም በጣም አሪፍ ነገር ነው ያመጣሽ ማለት ነው። ሀይሚ ባይ ዘ ዌይ ጎበዝ ናት ግን በጣም አሁን ላይ ከየሆነ ጊዜ ትዝካላችሁን ብሩክና ሀይሚ በጣም የተጣሉ ጊዜ ፍጽ ምናምን ያስታረቃችሁ ጊዜ ካስታወሳችሁ ቤተሰብ ሀይሚ ከዛ በኋላ ብሩክን ብዙ ፕራንክ ማድረግ ትታለች። በጣም አስገራሚ ይህን ያህል የሚያስደነግጥ ምናምን አድግታው አታውቅም። ጀስት ይደራረጋሉ። ቀለል ቀለል ያለ ፕራንክ ነው የምታደርግ ብሩክ ግን፣ በጣም አሁን ላይ በጣም ጎበዝ እየሆነና በጣም ብዙ ፕራንክ አድርጓታል ማለት ነው እና ያው አጠራቅማ ነው ያደረገችው ማለት ነው እና የሰሞኑን የሰሞኑን እንትን የተወጣችበት በቃ ያላትን ሁል ክተይ ግን ትተው ነበር። አሁን ግን በስማን ጉዲሽ ፈላ የሚመላሹን ጥፍ ጥፍ ታያችኝም ብሎ ይሻላል ማለት ነውና ኦሬዲ ያው ማለት መመለሷን ዋና የሚፈለገው ማለት ነውና ኢቭን ብዙ ጊዜ አድርጓታለች ብዙ ፕራንክ አድርጎታል። ለዛውም እሱ አንድ ብቻ ነው ያደረገችው። ኦሬዲ ዋናው ነገር አንዱ በጣም መና አይደለምና ያው ኦሬዲ እንደሰከረ ሰው ሆና ነው ፕራንክ ያደረገችው። እንደሰከረ ሰው ስላችሁ ጀስት አለ አይደለ በጣም ጠጥታ ምናምን እንዳደረገች አይነት ሰው ነው የሆነ እንትን ያለችው ማለት ነው። ግን አንደኛ ዛሬ ዛሬ ላይ የተረዳውን ነገር በጣም ብሩክ እንደሚወዳትና እንደሚያስብላት የሆነ አለ አይደለም፣ በቃ እንትን ብላለች። በጣም አይታለች ማለት ነው በጣም በቃ በጣም ሲጨነቅ ነበረ። እኔ እኒሂድ ያምሻሉ። ምን አድርጌሽ ነው? በቃ በጣም ይቅርታ። አልፈልግክም። ራሴ ነው ማጠፋው። በአንተ ምክንያት ነው እንደዚህ የሆንኩት። አንተ እያቃጠል፣ እሺ እሺ እሺ እሺ ይላል። የእኔ እናት ሲያሳዝን። እሺ በቃ እሺ፣ ይቅርታ በቃ እሺ። እኔ ምን አደረግኩሽ? ሂድልኝ፣ ስትሏል። እሺ ይላል የእኔ እናት። ማሳሳዘነች ማለት እና ግን ምንም ምንም እንዴት ብሎ ሲጠረጥራል? እንዴት ብሎ ይጠረጥራል? እንዴት ይጠረጥራል? ሲጀመር ያው ኦልሬዲ እኛንም ፕራንክ እኮ ባትለን ኖሮ እኛ ራሱ አናቅብ። ግን ኦልሬዲ መጠጥ ተደርድሮ ነው፣ መጀመሪያ ግማሽ ውሃ ሞልታ አፍሰዋለች። እንደ ጠጣችን ነው የሚያስታውቁ፣ ለሚያይ ሰው እውነት ለሚያይ ሰው። አሁን ለምሳሌ እዛ ሊዝናና የመጣ ሰው ምናምን ጀስት እየጠጣች እንደሆነ ነው እንትን የሚለው ማለት ነው። እና በቃ እንዴት ይሄን ያልተጠጣለች ምናምን ብሎ ሰው ሁሉ ሊያስብ ይችላል ማለት ነው። ግን እሷ ሰርታለች። በቃ እውነት ለመናገር እንትን ብላለች። በጣም በጣም በጣም ሰርታለች። ተሞኗዋለች ማለት ነው ና ጠርሙሱን ሁሉ በስማም፣ እንዴት እንዴት እንዴት እንዴት እንደወረወረችው ማለት ነው። እንዴት እንደወረወረችው ማለት ነው። እና ኦማይ ጋድ በቃ እኔ ምንም ልል አልችልም። በጣም እንትን ብላለች። ሰርተዋለች ማለት ነው እና አሪፍ ነው፣ አሪፍ ተወነ። ሰርታለች ማለት ነውና፣ ግን በጣም ጎበዝ ብሩክ ተገኝተሃል ዛሬ ማለት ነውና፣ ያው ምላሹ ሀይሚሻ የአስብበት በደንብ ማለት ነው፣ ለምን እንደሆነ ተቀልሽ፣ ከዚህ እጥፍ ነው የሚመልስሽ። ግን በዚህ አጋጣሚ ብሩክ አለባለ ቦታ እንድትሄጂ አይፈልግም ማለት ነው። እንድትጠጫ አይፈልግም ማለት ነው። ለምን እንድትኝ አይፈልግም። በጣም ያስብልሻል ይረዳሻል ማለት ነው ገባሽ አይደለ አንደኛ እንድትጠጪ አይፈልግም። ከምንም በለው በጣም ለያስቆማት ተጋግሏት ነበረ ምናምን። እሷ ውሃ አንደኛውን ቢራ የሞላችውን ቢራ እየጠይ ውሃውን ነው እየትትጋፋልች ምናምን ማለት ነው። ግን ብሩክ በጥ ያው ኦልሬዲ ይመስላል ሲጀመር፣ እንዴ ብሎ ሊጠረጥር ይችላል። አፏን ይዞሉ እኮ ማሽተት ሁሉ ይችል ነበረ። ግን ይሄ ሁሉ አልመጣላትም። በቃ እንዴ በቃ ማላቃታ የሚን የሆነች ኮንፊስድ ነው የሚሆነው። ግራ ገብቶታል። ከመጀምሮ ነው የምጠጩ እኔ የማላቀ ሲሆን ሴት አይደለሽ፣ እንደ አንቺ ስርዓት አትይም እንደ ጌታ ብርጌ ያለትነና በቃ በጣም በጣም በጣም በጣም እንትን የሆነ ሊያስቆማል ጥሯ ነበረ ማለት ነው። እና ሲጀመር መጀመሪያ አዱዋውሏ ራስ ጉፋ ይዞኛል ምናምን ሲላት እኔ ስላንተ ጉፋ ምናገባኝ ምናምን አላት እና እንዲህ አሞኛል እኮ እያልኩ ነው። ስለ ያው መጀመሪያም እንደ ሰከረ ሰው ነው የሆነችው ማለት ነውና ናም ማለልችን ብቻ ያለችበትን ቦታ ሲነግራ ነው እየበረረ የመጣው ማለት ነውና፣ በቃ ብቻውን እየጠጣች ነው ምናምንና በጣም ነው የደነገጠው በጣም በጣም ከምላችሁ በላይ ማለት ግን። ብቻ ይህን አይዲያ ስላመጣሽ በቃ ድፍረትሽን ሳላደንቁ አላልፍም ማለት ነው። ለምን አንደኛ፣ ይሄ ራሱ እዛ ይሄን ራሱ እንዲተባበሩሽ ማድረጋቸው ራሱ በጣም የሆቴሉ ባለቤት በጣም ምርጥ ሰው ነው ማለት ነው። ለምን እንደሆነ ታውቂያለሽ? አሪፍ ነው። ሀሳቦች ጥሩ ነው፣ ደስ ይላል። ጀስት መማሪያ ነው፣ አንድ ትምህርት ነው። ባይዘው የካወቃቸኋል ፍቅረኛቸው አሁን ለምሳሌ በቃ እንጠጣ፣ ፈታ እንብል፣ አንዳንድ ጊዜ ፈታ ማለት ጥሩ ነው ምናምን የሚል ሰዎች አሉ። እንዲ አይሚሻ ምናምን ዛሬማ ይዘሻል ምናምን ይላል። ብሩ ግን እንደዛ አላለም። የሚወዳችው ሰው ሲሆን አልባሌ ቦታ እንድትገኙ አይፈልግም ማለት ነው፣ መጥፎ ቦታ እንድትገኙ አይፈልግም ማለት ነው። እና ያን ነው ብሩክ ያንፀባረቀው ማለት ነው። እና በዛ መገመት ሁሉ ትችላለች። ግን ደስ የምትለው ነገር ብዙም እላፊ ቃልም አልተናገረችም። በጣም እየተጠነቀቀች ነበረና፣ ያው ብርጭቁ ምናምን ወርበራበታለች ያው ተታክለዋለች ምናምን የተቀመጭ ምናምን ሲቅሱ ይነሳሌ ልብሱን ሁሉ እስከ ማውረቅ ደረሰ። እኔ ለዛም ልብሱ ተቀይሮ ይ ተመካክሮ ሁሉ መሰለኝ ማለት ነው። እንዴ ከመቸው ነው ወደ የቀየረው ልብሱ ምናምን ብዬ ራሱ ግራ ገብቶ ነበረ ግን ያ አይደለም ማለት ነው። ኤኒዌይስ ሀይሚሻ ሰርተሻል ማለት ነው። ለምን አግኝተሸዋል ማለት ነው ግን ያው አሁን ጀምራችኋል ማለት ነው። እንዲህ ስትሆኑ ነው የሚያምርባችሁ እናንተ፣ እንዲህ ስትፋቀሩ፣ እንዲህ ስትጃጃሉ ምናምን የሚያምርባችሁ። የምን እንትን ማለት ነው፣ የምን መጣላት ባሉ ነው በሆነው። እና ኤኒዌይስ ቡታጅራ ላይ ፕራንክ ተደራርገዋል ሀይሚና ብሩኬ ማለት ነው እና አስባችሁታል። ቃቢስ ማሚ ግን ብጠጭ ግን ይምር ምን ሊል ነበረ? ሊያብድ ነው ሊታነቅ ነው ማለት ነው። እኔ ሞት ራሴን ነው ማጠፈው እንዴ፣ ምን አርግችሽ? ይህን ያላስቀኝ የሚሽናል በቃ ደንግጧል እኮ ግራ ነው የገባው ማለት ነው። እና አላም በቃ የሆን እንትን ሲላት እራሱ ተገርሞ ሁሉ እያያት ነው አላመናትም ማለት ነው። እና አፌኑ ሁሉ አሸጥተው ምናምን ስትል ወደ ግንባሯ ሄዶ አያት አሸትተ ማለት ነው ለምን አላመንም እንትን እንደዚህ ሊልም አልፈለገም። ገባችሁ አይደለ እንዳልጠጠ በቃ ግራ ይገባል። በቃ ወ መጀመሪያ ቪዲዮ ምናምን ስታሳየው ምናምን ያለውን ነገር ሊያምናት ይችላል እንጂ ማንም ሰው በጭራሽ ሊያምን አይችልም ማለት ነው። ነገር ግን ያው ጨረቀዋ ሰርታለች ማለት ነው እና ብሩክ ለሀይሚ ሲደውለት ወይ ጨረቀዋ ሲላት ደስ አይልም። እኔ በጣም ደስ ያለኝ ማለት ነው እና ውይ ጨረቀዋል ሲላት ይህን ንግግሩ በጣም ደስ ይላል ማለት ነው እና እላችኋለሁ፣ ቤተሰብ ያው ሀይሚሻ የፕራንክ ብሩኬን አድርጓል። ዱዱን ማለት ነው እና ብሩኬ ተገኝተካል ማለት ነው፣ ሀይሚ ሰርታካለች፣ አግኝታካለች፣ ብርድሯን መልሳለች። በቃ ደስ ይላል የዛሬው ቪዲዮ ማለት ነው። ደስ ይላል በቃ፣ ያም ፈታ የሚያደርግ ቪዲዮ ነው ያው ሀሳቧ ራሱ ይበቃል። የፕራንኳን ንጉስ ሀይሚሻ ማለት ነው ከሚባይዘ ወይ ደፋር ናት። አሁን አሁን እየታዎች ምናምን እየመጣች ፕራንክ ምናምን እንጂ ስትሰራ በጣም ከባድ ናት ማለት የእውነትን የምተውነው የእውነትን ካራክተሯ የሚመጣባት ማለት ሳቃ ራሱ አይመጣም። ሲሬት ሆነ በቃ እዛ ምናምን እኔ አሁን እንደዚ በ ብትሉኝ ማለት ነው። ሲጀመር እኔ ኮልታፋ ነኝ አልችልበትም። በቃ እኔ ሳቂ ሁሉ የሚመጣ ነው ይመስለኝ ቤተሰብ ማለት ነው።